አፓርትመንታችን ሶስት ቤዝመንት ሳለው ግራውንድ ፕላስ ሀያ ሶስት ነው። አሁን ያለበት ስታትስ ኦልሞስት ሶስት ቤዝመንት ጨርሰን ግራውንድ ፕላስ ሶስተኛ ፍሎር ላይ ነን ያለ ነው። ይህኛው አንደኛው ካር ሊፍት ነው። ሁለተኛው ካር ሊፍት እዛ ጋ ነው። ያለን ፍሬንድሽፕ ፓርክም የዚሁ ምስል በቃ ምን ጠብቅ። ወደፊት ከዴር ስፖርት ምን እንደምናወራው መገኘት አሁን እንዳሁኑ ያወራነው ነገሮች አሉ አደለም መባ ፖድካስት ኢዜድ ኮኔክት ሰላም እንዴት ናችሁ? ውድ የመባ ሪልስቴት ፖድካስት ተከታታዮቻችን በሙሉ የዛሬ ሳይት እይታችን ያደረግ ነው በመሀል ፒያሳ ላይ እንዲሁም የወዳጅነት ፓርክ ቅርብ ርቀት ላይ የሚገኘው ከዴሉክስ ፕሮፐርቲ ጋር ይሆናል። እስከ ዝግጅታችን ፍፃሜ ድረስ አብራችሁን ቆዩ። ተጋበዙልን፣ ተከተሉ። እሺ ሰላም አፓርትመንታችን ሶስት ቤዝመንት ሳለው ግራውንድ ፕላስ 23 ነው። ከ22 ጀምሮ ዲፕሌክስ ቤቶች ያካትታል። እስከ ሁለተኛ ፍሎር ድረስ ያለው የፓርኪንግ ይዞታዎች ነው የሚኖሩት። ከዛ በኋላ ደግሞ ወደ ላይ የቀጠልን ስል መኖሪያ አፓርትመንቶቻችን ይጀምራሉ ማለት ነው። ላንድ ቫሊዩን በተመለከተ አሁን የዚህ አካባቢ ብታየው ፒያሳ ላይ እንደመሆኑ ለፍሬንድሺፕ ፓርክ ቅርብ ነው። ወደ ፒያሳም ወደ ሜክሲኮም ወደ ኤርፖርትም ያለው ነገሮች በጣም ክሎዘስት በሚባል ደረጃ ላይ ያለ ነው ለሁሉም። ህንፃው የራሱ ከርሰ ምድር ውሃ የወጣለት ነው፣ ኦልሬዲ ዴቨሎፕ የተደረገ ነገር ነው። አሰራራችን የፖስት ቴንሽን ሲስተም ነው የምንጠቀመው በስላባችን። ያ ደግሞ ዋናው አድቫንቴጅነቱ አላስፈላጊ ኮለኖች በመሀል ሊኖሩ የሚችሉትን አላስፈላጊ ኮለኖች በማጥፋትና ስፔሱን በደንብ ሰፋ ያለ እንዲኖረው የሚያደርግ ነው። ሁለተኛ ሩማይቶቹንም ብታያቸው በደንብ ቆንጆ በሚባል ደረጃ ኤኒ ፊኒሽንግ ነገሮች ረሲቭ ቢደረጉ ምንም እቅር በማይገጭ ሁኔታ እየተሰራ ያለ ነገር ነው። ፕሮጀክታችን እንግዲህ የሚመስለው አሁን ያለበት ስታተስ ኦልሞስት ሶስት ቤዝመንት ጨርሰን ግራውንድ ፕላስ ሶስተኛ ፍሎር ላይ ነን ያለ ነው። በወር ውስጥ ሁለት ፍሎር ከአንድ ቨርቲካል አካባቢ የማድረስ ስኬጁል ይዘን ነው እየተንቀሳቀስን ያለ ነው። ፕሮግራማችን ያንን የሚሰራው የሪሶርስ ነገር ምንም እንደምታዩት ምንም ችግር የለብንም። ሎኬሽኖቻችን ለኮንስትራክሽን ኢንቫይሮንመንቱን የሚበክል ቦታ ላይ አደለም ያለ ነው። ሁሉንም ሴፍቲ ሮሎችን ተጠቅመን ነው የምንገነባ ያለ ነው። የፎርም ወርክ ሲስተማችንም በጣም ዘመናዊ የሆነ ነው የምንጠቀመው። ስለዚህ ያለው የኮንስትራክሽን ጥራቱን በጠበቀ ሁኔታ እየተገነባ ያለ ነው ማለት ነው። ግንባታውን በምታከናወኑበት ሁኔታ ቅድም እንደነገርከኝ ፖስቴሽን ቴክኖሎጂ ትጠቀማላችሁ። ሌሎች የምትጠቀማቸው የግንባታ ቴክኖሎጂዎች አሉ፣ ፍሬም ስትራክቸሮች ምን ሊሆን ይችላል? ለምሳሌ አሁን እንትኖቻችን የመኪና ሊፍት አለው። ህንፃው የመኪና ሊፍት አለው ስንል፣ ሁለት ቦታ ላይ የመኪና ሊፍት አድርገናል። ያ ማለት ቦታው ኮንሱም ያደርገው የነበረው ራምፕ ምናምን ተብሎ የሚመጡትን ነገሮች የሚያጠፋቸው ነው። ሁለተኛ ሁለቱ የሊፍት እንትኖች አዲስ ቴክኖሎጂዎች ናቸው። መኪኖቹ በሊፍት ነው ሚሄዱት። ስለዚህ የአክሰስ ወይም ኮንጀንሽን የሚፈጠርበት ምንም አይነት ችግር የለንም። የመውጫ የቤዝመንቶቻችን ራሳቸው ሊፍቱንም ሳይጠቀሙ ሁለት መውጫዎች እንዲኖራቸው ተደርገው ነው ዲዛይን የተደረገው። መሬቱም ለዛ ምቹ ስለነበረ ከዛ በተረፈ ያለው ሊፍት እየተጠቀሙ እስከ ሶስተኛ ፍሎር እስከ ሰርድ ቤዝመንት ድረስ የሚሄድና የምጠቀም ነገር ነው። ስለዚህ ያ ራሱ አንድ ቴክኖሎጂ ጥሩ ያደርገዋል። የቤቶቹ አቀማመጥ ምን ይመስላል? እስኪ ጠራ ግልጽ አድርጋ ለማስቀመጥ ያክል ቤቶቹ በአንድ ፍሎር ላይ አምስት ዩኒት ነው የሚኖረው። ሜይ ቢ ስድስት ዩኒት ያላቸውም አሉ፣ ግን በመሰረታዊ ሁኔታ እንደዛ የሆኑና በአብዛኙ ባለሶስት መኝታ ቤት አንድ አለን በአንድ ፍሎር ላይ ከዛ ሁለት ባለ ሁለት እና አንድ ባለ አንድ ከዛ ስቱዲዮዎች ናቸው ያሉት። ስለዚህ ብዙ የበዛ ባወር አይደለም በአንድ ፍሎር ላይ የሚስተናገደው ማለት ነው። ያ ራሱ የሚኖረውን የሰው ፍሰት ቁጥር በጣም በቀነሰ ሁኔታ ነው። ስለዚህ እይታቸውን ካየው አሁን ይህንን ፕሮጀክት በተመለከተ ብቻ ነው ሌሎቹ ሳንገልጽ ስለሆነ የምናውረው አሁን ይህኛውን ፕሮጀክት በተመለከተ ስናውረው በአብዛኙ ወደ አስፓልት ነው እንትናቸው ያለው ሁለት አክሰስ ሮዶች ስለሚያጋጥመው አንደኛው ሜጀር ሮድ በዛ በኩል አለ፣ አንድ ደግሞ ማይነር ሮድ በዛ በኩል ያለው ስለሆነ ለእይታ ብዙ ቪዎች የሚኖሩት ነው። አጠገባችን ያለው የፍሬንድሺፕ ፓርክም የዚሁ ምስል። ግንባታው መቼ ግንባታው መቼ? ስራው ላይ ከጀመርን አራት ወር አካባቢ ነው ቅድም እንዳልኩ በወር አንድ ሁለት ፍሎር ከግማሽ ፐርሰንት ድረስ ፕሮዲስ እናደርጋለን ብለን እንደምናስበው አጀማመሩ ለደንበኞች መቼ ታስረክባላችሁ ምክንያቱም ለምንድን ነው አሁን እኛ እንትኖቹን ስትራክቸራል ስራዎቹን እየጨረስን ነው፣ ወደ ላይ እየሄድን ከስር ደግሞ የፊኒሽንግ ስራዎችን እየተከተለን ነው የምንሄደው። አሁን እዚህ አካባቢ ላይ የማታየው የፊኒሽንግ ስራ ላይ ለምንድን ነው? ይሄ ፓርኪንግ ስለሆነ ነው። ግን አሁን መኖሪያዎቹ በሚጀምሩበት ሰዓት ሳይመንት ሌስሊ ነው አብረው የሚሄዱት። አንድ ፍሎር ሰርተ ያን ስትለቀቀ ጊዜ የብሎኬት የፊኒሽንግ ስራዎች ፕሮቶታይፖች ቤቶቹ እየተሰሩ ስለሚሄዱ እንትናቸው ወርክ ፕሮግራማቸው ኢንተርሪሌትድ የሆኑ ስለሆነ አብረው ሄደው ሁሉም የመጨረሻ ደረጃቸው ላይ የሚደርሱበትና የሚጨርሱበት ሁኔታ ነው የዘጋጀ ነው። ስለዚህ በፕሮግራም እንደምንጨርሰው እ የግንባታ ማቴሪያሎችን በተመለከተ እስኪ የተወሰነ አሁን አንዳንድ ቦታዎች ላይ ሙሉ ማቴሪያል የግንባታ ማቴሪያሉን ስቶር አድርገው ነው ግንባታቸውን የሚጨርሱት ማለት ነው። አንዳንድ ቦታ ላይ ደግሞ ከስር ከስር ማቴሪያሎችን ለማየት ብትሞክር፣ አሁን ለምሳሌ እነዚህ ብረቶች ለሙሉ በሳይት ውስጥ በዛ በጀርባን በኩል ያሉ ነገሮች ስታክ ይዘን ነው የምንሄደው። ምክንያቱም ፕሮግራማችን በጣም እንትን አግረን ነው አግሬሲቭሊ የተሰራ ፕሮግራም ስለሆነ በዛ ፕሮግራም ውስጥ የሪሶርስ ይሄ ዛሬ የለም ይሄ ነገ የለም የሚል ነገር አሄድ ኦፍ ታይም ለምሳሌ ፎር ዘ ፍርስት ቴን ፍሎርስ የሚያስፈልጉንን ግብአቶች ይዘን ነው የምናደርገው። ለምሳሌ ኮንክሪት ቤስት ደሊቨር የሚያደርጉ ብዙ ተሞክሮ ያላቸው ምናምን የሬዲ ሚክስ አቅራቢዎች አሉ ከእነሱ ጋር ኦልሬዲ ተፈራርመን ገንዘቡን ከፍለናቸው በኮንተንጀንሲ ምክንያቱም የሚጨምር ታውቃለህ የሚጨምር የሚቀንስ ነገር ሊኖር ስለ በኮንተንጀንሲ ከፍለናቸው ገንዘቡን በሙሉ እስከ አስረኛ ፍሎር ቁጭ ብለን ያለትነን ልክ ስንደርስ የምንከፍለው ወይንም ደግሞ የሆነ ነገር ላይ ስንመጣ የምናደርገው ነገር አለ ምክንያቱም ፕላናችን ከሪሶርሳችን ጋር አብሮ ነው አንድ ላይ ኢንቴግሬት ሆነ እንዴት የተደረገ በመሆኑ ማለት ነው እንጂ ጀስት ልክ ስራው ሲደርስ ስኬች ስቲም ሊመጣ ይችላል። ሰዎች ደንበኛ ይኖራቸዋል ሶስተኛ ወገን ስለሆኑ ማለት ነው። ስለዚህ የሶስተኛ ወገን የምናገኘውን ሪሶርሶች በዚህ መልኩ ፕሮግራማችን ውስጥ ከተናቸው ነው እየሰራ ነው ያለው። አሁን የምንገኘው መሀል ከተማ ነው እንደመሆኑ መጠን ፒያሳ ላይ ነው በአጠቃላይ መሀል አዲስ አበባ ከተማ ላይ እንደዚህ አይነት ፕሮጀክቶች ማከናወን ምን አይነት አስቸጋሪ ገጠመኞች ይኖረዋል? እስካሁን ያጋጠማችሁ እክል አለ? አስቸጋሪ ያው ኮንስትራክሽን ሁል ጊዜም አስቸጋሪ ነገር አለ። ግን ምንድነው ሪስኮችን መጀመሪያ ሶርት አውት አድርገ ሪስኮችን እንዴት ሪስፖንስ አረጋለው ስለዚህ ሁሉም ችግር አላቸው። ለምሳሌ ሌሊት መስራት የሚጠበቅብህ ቦታዎች ካሉ ፕሮግራምህን ወደ ሌሊት ሺፍት አድርገህ ቀን የሚሰሩ ስራዎችን በመስራት ነው እንጂ ችግር የሌለበት ቦታዎች አይኖሩም። ስለዚህ ሰውየው ነው ያንን ችግር መፍታት ያለበት እንጂ እንደ አገር ይኖራል እንዲህ አይነት ነገር የትኛውም ቦታ ዓለም እዚህም ወጣም በይ ልስራ ብለህ ብታስብ ሁሉም የየራሱ አካሄዶች ይኖሩታል። የሰፈር ሰዎች ምናምን ሊኖሩ ይችላል። ስለዚህ የራስህን ፕሮግራም ከአካባቢው ኢንቫይሮመንታል እንትኑ ኮንዲሽኑ አንጻር ፕሮግራምህን ይህንን ስራ በዚህ ጊዜ ይሰራዋለሁ ይህንን ስራ በዚህ ጊዜ ይሰራዋለሁ ብለህ ፕሮግራም አድርገህ አያይዘሃቸው ከሄድክ ግን ችግሮች የሉም ማለት አይደለም፣ አሉ ግን ችግሮቹ መፈታት ያለባቸው በሲስተማቲክ አፕሮች ሜቶዶሎጂዎችን በመቀየር ስለሆነ የግድ ለነዛ ነገሮች ሪስፖንድ ማድረግ አለበት፣ ኤኒ ሪስክ። ስለዚህ በዛ መልክ ስለሆነ እንዲዳረጉት ችግር አያለ። በጣም ጥሩ። እስኪ ስለ ሎኬሽን እናውራ። እዚህ ሳይት ላይ ደንበኞች ምን የተለየ እሴት ያገኛሉ? ቤት ገዥዎች ይህንን ሳይት በመምረጣቸው አካባቢው ላይ ምን አይነት አሜኒቲዎች እራሳችሁ ከምትሰጡት ውጭ ማለት ነው። እሱንም አያይዘ አካባቢው ላይ ምን አይነት ሰርቪሶች አሉ አገልግሎቶች አሉ? እንግዲህ ደንበኞች ያገኛሉ ብዬ የማስበው ነገሮች ምንድን ነው? አንደኛ ነገር መሀል ከተማ ላይ መቀመጥ የትራፊክ ፍሰቶች በጣም ብዙ ሊሆን የሚችልበት ኮንዲሽኖች አሉ። ይሄኛው ግን አይፈው ከሆነ ሰበርብ ነገር ነው ወደ መኖሪያነት ነው። በአካባቢው አሁን ያሉትን ሌሎችንም አፓርትመንቶች ስታቸው ሞር ላይክ የመኖሪያ አካባቢ የሆኑ ያሉ ናቸው። ስለዚህ ያ ነገሮች ደግሞ ምንን ይፈጥራል? የመኖሪያ ቦታዎች በሚሰበሰቡበት ሰዓት እንደ ሱፐርማርኬት ምናምን ያሉትም ነገሮች እየመጡ ይመጣሉ። ትምህርት ቤቶች ኦልሬዲ ድሮም ኤክዚስት ያደረጉ ጥሩ ትምህርት ቤቶች ያሉበት ነው። ወደ ኤርፖርት ለመሄድ ወደ ፓርክ ለመሄድ ሁሉንም ነገር አክሰስ ለማድረግ ኢትስ ላይክ ፋይቭ ሚኒትስ ቴን ሚኒትስ እንትን ነው ድራይቭ ወይ ነው የሚሆናቸው። ለየትኛው ለምሳሌ ሰሚት ቢሆን አሪፍም ነገር ቢኖርህ ድራይቭ አድርገህ ለመምጣት ዩኒድ ቱ ድራይቭ ላይክ በአሁን ባለ እንትን እስከ ሰላሳ ደቂቃ አርባ ደቂቃ ነድፈለት መጣት እችላለሁ፣ ግን ከተማ መሀል መቀመጥ እነዚህ ነገሮች ያስቀራቸዋል። እነዚህ ደግሞ ብዙ የሌላ ወጪዎችንም የመቀነስ ሂደት ይኖረዋል ብዬ አስባለሁ። ሁለተኛ ኤንቫይሮንመንታሊ ብታስበው አሁን ፒያሳ ሀይላንድ እንደመሆኑ መጠን ነፋሻ አየር ያለበት ጥሩ የመኖሪያ አካባቢ ስለሆነ ደግሞ የእንቅስቃሴዎችም ሊሚትድ ናቸው። ብዙም የትራንስፖርት እንቅስቃሴ ስለማይኖር ያ የሚያል አየሩ የሚያስቸግር ምናምን አለም ብዬ ነው። ስለዚህ ያ ያ ነገር ከተማ ውስጥ እንደመኖሩ አንድ ቫልቭ ነው ብዬ አስባለሁ። ኦኬ፣ ቅድምም ለመግለጽ እንደሞከርከው ፓርኪንጎች ሰፊ የሆነ የፓርኪንግ ኤሪያ እንዳላቸው ነግረኛል። እና ከፓርኪንግ ውጭ ድርጅት እራሱ የሚያሟላቸው ፋሲሊቲዎች፣ ሚቴዎች ካሉ ውስጥ መሰረታዊ ጉዳዮች እንዳሚሆነው ማለት ነው ከእርሰ ምድር ላ እነሱን በተመለከተ ኤሌክትሪካል ዲዛይኑ ላይ አሁን ብናየው ማለት ነው ሙሉ የፓርኪንግ ሲስተሙ ሲሲቲቪ ያለው ነው። ሰወክ ሲያደርግ ራሱ የሚያበራ የሚያጠፋ ነው። ኖ ማንንም የሚጠብቅ አደለም። ውሃዎቹም እንደዛ ናቸው። ስለዚህ በሰው ቁጥጥር ብቻ ያሉ አደለም። አሉ የሚባሉትን ቴክኖሎጂዎች በሙሉ እየተጠቀመ ያለ ስለሆነ ማንም ሰው ያንን ነገር ሲጠቀም ይህንን አብራልኝ ይህንን አጥፋልኝ ምናምን እያለ አይደለም። ሁለተኛ ሲሲቲቪ ካሜራዎቹ እነዚህ ነገሮች ለሚገባው አካል በሚያስፈልገው ፍጥነትና ጥራት ያቀርቡለታል። ስለዚህ ምንም እንትን አይኖራለን ብለን ነው የምናስበው። እነዚህ ነገሮች የቴክኖሎጂ ተጠቃሚነት እና ተደራሽነት አብሮ እየሄዱ ያሉ ነገሮች አሉ ማለት ነው። ይሄኛው አንደኛው ካር ሊፍት ነው። ሁለተኛው ካር ሊፍት እዛ ጋ ነው ያለን ስለዚህ በአንድ ፍሎር ላይ ሁለት ካር ሊፍቶች አሉን ማለት ነው። ስለዚህ ምንም አይነት የሚያስቸግረን ነገር የለም። ደረጃ አንድ በዛ በኩል ነው ያለን። ሌላው ይሄ የሰውና የእቃ ሊፍቶችም አሉን። በተለያየ ያው ሶፋ ምንም ምንም ስታስገባ አንደኛው የእቃ ሊፍት ነው አንደኛው ደግሞ የሰዎች ሊፍት ነው ሁለተኛ እዛ ጋር ያው ክፍት ቦታ ሆኖ የምታየው ፋየር እስኬፒንግ እንትኖች ናቸው ደረጃዎቹ ማለት ነው። ፋየር እስኬፒንግ ያው አንድ ኮንስትራክሽን ሆ የካንሲት ናው ግን እንትን የምታረገው ነገር ሌላው ይሄ ነገር ኮንፋይንድ ሆኖ እሰዓት ምናምን እንኳን በሚመጣበት ሰዓት ልክ ይሄ የ የ የሆኑ በሮች ተገጥመውለት ከዛ በ ፋየር እስኬፒንግ የሚመጡ ሰዎች እዛ ቦታ ላይ ሆነው ከዛ ኢቫኩዌት የሚሆኑበት ው ሪስክን እያሰብን ስለምንሰራ እንደዚህ አይነት ነገር ቢያጋጥም ለእንደዚህ አይነት ዝግጁ የሆነ ህንፃ ነው። በመሳ ከብርሃን አንጻር እንዴት ነው? የብርሃን እጥረት የብርሃን እጥረት ቶታል የሚያሳስበን ነገር የለም። ምክንያቱም ረጅሙ ሳይድ አሁን በዚህኛው በሃያ ሜትር መንገድ ላይ ባለው ነው። ስለዚህ ይሄ በሙሉ አክሰስ ነው ያለው በዛኛውን በኩል ያለው ደግሞ ሙሉ ሌላ አክሰስ ያለ ነው ስለዚህ በሁለት በኩል አክሰስ ያለው ህንፃ ስለሆነ የብርሃን የቬንቲሌሽን ምናምን ናቹራል የሆኑ ነገሮች ምንም የሚያስቸግረው ነገር የለም። እኔ ሞል ሲስተሙን ዝመለታየው ኮለናችን አራት ሜትር ምናምን ነው ያ ማለት ምንን ያስቀርልሃል? መሀል ላይ ሳሎን ላይ መኝታ ቤት ላይ ምናምን የሚኖሩትን ያስቀርላል። አሁን ከዚህ እስከዛ ድረስ አስር ሜትር ምናምን የሆነ ነው ዲፍረንስ ያንን ዲፍረንስ ግን መሀል ላይ ኮለን አድርገን ነው ልታጠፋው የምችለው። ስለዚህ ያንን ለመተው ፖስቴንሽን ሲስተም ሆነ የተጠቀም ነው በዛ በ እንደዚ አይነት አድቫንቴጅ የሚሰጥ ነገር በመሆኑ በጣም የግንባታ ጥራቱን እንዴት ነው የምትመዝኑት፣ ቼክ የምታደርገው የራሳችሁ? እኛ አሁን ኮንስልታንት አለ ኮንስልታንት አለን እኛን የሚያማክረን ዲዛይኑን የሰራው ኳሊቲውን የሚቆጣጠረው የብረት ቴስቶችን የሚሰራው የኮንክሪት ቴስቶች በየእለቱ ነው። በየፍሎሩ በየ50 ሜትር ኪዩ ኮንክሪት ነው የተወሰደ ቴስት እየተደረገ የሚመጣው ስለዚህ ምንም እንትን የሚያስብለን ነገር የለም። ያንን በተመለከተ ኮንስልታንት አለ። ኢቨን ከእሱ በተጨማሪ ራሱ የኢንተርናል ኢንተርናል ኮንሰልቲንግ ስራዎች የሚሰሩ የኳሊቲ ኮንትሮል እና ኳሊቲ አሹራንስ የሚሰሩ ራሳችን እዚህ ውስጥ ያሉ ውስጥ ያሉ ሰዎች አሳይንተ ድርጅት ተደርገው ያን ነገር የሚከታተሉ ያልታየውን ነገር ታይቶ ኮንስትራክሽን ኢንጂነሮ በሳይት ኢንጂነሮ አንድ ላይ እየተነጋገርን ፕሮጀክት ማናጀሩ ባለበት አብረን። ስለዚህ ግምገማ አላችሁ ማለት ነው፣ እየገመገማችሁ ፕሮግራም አርጋችሁ፣ የግድ ነው። አሁን ይሄ ኳሊቲ አሹራንስ እና ኳሊቲ ኮንትሮል ቫይታል ነገር፣ ምክንያቱም አሁን በየቦታው ሁሉም ዴቨሎፐር ባለበት ወቅት የተሻለ ቫሊዩ ይዘህ ካልቀረብክ፣ የተሻለ ነገር ይዘህ የማትመጣ ከሆነ ውድድር ውስጥም ለመቆየት ከባድ ነው። ከዛ ደግሞ ያው የብራንዳችንም ዋናው ነገር እንትኑ ዓላማው ምንድነው? የተሻለ ጥራት ያለው ሴፍ ሴፍቲውን የጠበቀ ሰዎችን መስራት ነው። እነዚህ መገርዳዎች ደግሞ አቺቭ ለማድረግ የግድ ሳይንቲፊካሊ አፕሮች መቅረብ አለበት። ያ ደግሞ ኳሊቲ ኮንትሮል ል ኳሊቲ አንሹራንስ ነው። ስለዚህ ያን ነገር ኳሊቲ ኮንትሮል ስሩ ፕሮሰስ እየሄደ የሚደረገውን ነገር ነው። ደሊቨር ስታደርገው በአሹራንስ አሹር ታደርገዋለህ። ይህንን ቦታ ለመምረጥ ያነሳሳችሁ ምክንያቱ ምንድነው? እዚህ ቦታ ላይ ሳይቱን ስትጀምሩ ባይዘወይ ምን አለ እውነት ለመናገር ቦታዎች፣ ይሄ ብቻ ሳይሆን ብዙ ፕሮጀክቶች ናቸው ያሉ። አሁን ተጀምሮ ያለው ይሄ ነው። ሌሎችም በየራሳቸው እንትን ላይ ፕሮግረስ ላይ ያሉ ናቸው። ግን ምንድነው መጀመሪያ ያው የቦታዎች ሽያጭ ነው የሚያወጡት። የሊዝ ሽያዎች ሲወጡ ቁጭ ብለ ይህኛው ቦታ ከዚህኛው ይሻላል ወይ ተብለ ከአማካሪ ኮንሰልታንቶች ፕሮፌሽናል ከሆኑ ሰዎች ጋር ቁጭ ብለ ይህኛው ምን አይነት ቫሊዩ አለው ይህኛው ምን አይነት ነገር ያመጣል ተብሎ ነው ሁሉም ሳይቶቻችን ስትራቴጂካል በሆነ መልኩ ተመርጠው በዛ ቦታ ላይ ግዢ ተፈጽመው ወደ ስራ የገባንበት እንጂ ባይ ዲፎልት የመጡ ነገሮችም አለ። በደንብ ታስበበት ፕሮፌሽናሊ የትኛው የተሻለ ለንድ ቫሊዋቸውን በማየት ያን ቅድም የነገርኩን ውድድር ብሬክ ለማድረግ የግድ ላንድ ቫሊዩን ከንስለር ማድረግ አለብን። ስለዚህ በዛ መልኩ የተዘጋጁ ቦታዎች ናቸው በሙሉ ያሉ ቦታዎች። እንደ ዴሉክስ ፕሮፐርቲ ምን የተለየ ነገር ይዘን መተናገራችሁ ታስባላችሁ? ምን ለየት የሚያደርገን ነገር አለ? ለየት የሚያደረገን ብለን የምናስበው አንደኛ በተናገርነው ቃል ለማድረስ፣ ቅድም የነገርኩ ፕሮግራማችንን ዲዛይን ስናደርገው በዛ ፕሮግራም መሰረት ደሊቨር አድርገን ያ ነገር እውነተኝነቱን በደንብ ከተረጋገጠ በኋላ ለሰዎች ዴሉክስ ማለት ይሄ ነው የሚለውን ብራንድ ማችንን፣ መጠበቅ ሁለተኛ ኳሊቲን አሱ ማድረግ፣ ሶስተኛ ሴፍቲን ማምጣት፣ ከሁሉም ነገር ደግሞ ለምናስረክባቸው ሰዎች ሊኖሩበት የሚችሉ ጥሩ የሆነ ኢንቫይሮንመንት ያለው ጥሩ የሆነ ይዞታ ያለው ንብረት እንዲያፈሩ ማሰብ። ስለ ወደፊታችሁ እቅድ እስኪ እናውራ። ዴሉክስ ፕሮፐርቲስ ሌሎች ተመሳሳይ ፕሮጀክቶች አሉት አሁን ላይ ወይንስ? አሉት አሉት አሉት እየተጀመሩ ያሉ አሉ። ኦልሞስት ከሀያ ዓመት በላይ ኤክስፒሪየንስ ያለው ድርጅት ረን እያደረገው ያለው ኦልሬዲ ሌሎቹም ጋር አሁን ሄዳችሁ ጠይቋቸው። እንደ እኔ አይነት ሰዎች ፕሮጀክት ማናጀሮች አላቸው፣ ስራዎች አላቸው ስለሆነ ያንን መረጃዎች እዛ ላይ ማግኘት ትችላላቸው። ምን እንጠብቅ ወደፊት ከኤክስፖ እንደምናወራው መገኘት አሁን እንዳሁኑ ያወራነው ነገሮች አሉ አይደለም። አክቹዋሊ እንትን ለዚህ ለዴሉክስ ብቻ ሳይሆን ጠቅላላ አገራችን ላይ ላለ ግንባታ እንደ ባለሙያ ሁሉም ሰው ያንን ነገር አቸው ማድረግ አለበት ትክክለኛ ፕሮጀክት ማኔጅመንት ሳይንቲፊካሊ ድሮ ትራዲሽናል በነበረው ሳይሆን ሳይንቲፊካሊ አፕሮች ተጠቅሞ የስቴክሆልደሮችን ሳቲስፋክሽን ጠብቆ ሪስክ ማኔጅመንቱን ሰርቶ ኢች ኤን ኤቭሪ ሳይንቲፊካሊ የሚፈልገውን ነገር ሌሎች ሀገሮች እንደሚያደርጉት ስራው ሳይሆን የሚመራን እኛ ስራውን እየመራ ነው የምንሄድበት እና አሁን ብዙ ጊዜ ችግራችንን የሁላችንም የነበረው ምንድን ነው? የምናውረው ሌላ ምንሰራው ሌላ የምናደረገው ሌላ ምናምን ነበር። አሁን ግን ያን እንዳይሆን በትክክል ሳይንቲፊካል አፕሮች ከተጠቀም አሄድ ኦፍ ታይም ሊያጋጥም የሚችልን ሪስኮች ታቃቸዋለ። አሄድ ኦፍ ታይም ልታደረግ የሚገባቸውን ስቴክ ሆልደሮች ልታደርግ ይችላለ። ስለዚህ እነዚህን ስቴፕ ባይ ስቴፕ አድሬስ ለማድረግ ፍሬም አድርገ ካስቀምጠ የምትገባ ከሆነ ሁላችንም እንደ ባለሙያዎች በዚህ መልኩ የምንሄድ ከሆነ ያግራችን ይቀይራል አያደርሱም። እምነትም የጠፋበትም ነገር ቶታሊ በሀገር ደረጃ የምንስተካከል ነው። ፍላጎቱ ያለው እና ያንን ለማድረግ ደግሞ ጀስት ኮፒ በማድረግ ብቻ ሳይሆን ሳይንቲፊካል ፕሮጀክት ዋት ፕሮጀክት የሚለውን ነገር አንስተን ፕሮጀክት ምንድነው፣ ፕሮጀክት እንዴት ነው የሚመራው፣ ፕሮጀክትን ለመምራት ምን ምን ቁልፍ ነገሮች ያስፈልጋሉ፣ እነዛን ነገሮች ምን ምንድ ናቸው የሚባሉትን እነዚህ ያለመድናቸውን በፔፐር አስቀምጠን የምናደርጋቸውን ነገሮች ቁጭ አርገን ካደረግ ናቸው

እዚህ አካባቢ ያለ ኢንቫይሮንመንታል እንትኑ ማለት ነው ኢምፓክቱ ቀላል አይደለም ልል እፈልጌ ነው። ምክንያቱም የነበሩ ነገሮች ትንሽ ደስ ደስ የማይሉ ነገሮች ነበሩ። እነሱ እየጠፉ እየጠፉ ሁሉም ሰው እዚህ ጋር አሁን ግንባታዎቹ ሲጠናቀቁ በጣም የተዋበ ቦታ ነው የሚሆነው። በቦታው ራሱ እኔ በኩል ያሉ ጥያቄዎች እስካሁን የነበሩትን ይመስላል። በአንተ በኩል ማስተላለፍ የምትፈልገው መልዕክት ካለ ቀረ የምትለው ነገር ካለ? ድልስትህና፣ ቀረ የምለው ነገር የለም። ልክ ዴሉክስ በሚያስበው መልክ ሌሎቻችን ሁሉ ቦታ ላይ ያለን ባለሙያዎች እያሰብን የሀገራችንን የሪል ስቴት ፕሮጀክቶች ሳይንቲፊካል የሆነ መልኩ እየመራ ናቸው እየመራ ናቸው ሄደን ዴሊቨር ሁላቸውን በጣም የተሻለ እና ኳሊቲ የሆነ ነገር እንዲሆን እመኛለሁ። ይህ ነገር ሁላችንም ለምደነው በደንብ ኤክሰርሳይዝ እያደረግንበት እንድንፈጣ ያንን እድል ሁላችንም እንጠቀመው ያስባለሁ። በጣም አመሰግናለሁ ስለነበረን ቆይታ፣ በጣም አመሰግናለሁ። ከዴሉክስ ፕሮፐርቲስ ጋር የነበረን የሳይት ቆይታ እስካሁን የተመለከታችሁትን ይመስል ነበረ። በቀጣይ በሌሎች የሳይት እይታዎች እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሸር በማድረግ ይጠብቁም። መልካም ጊዜ። መባ ሪልስቴት ስቴት ፖድካስት ኢዘድ ኮኔክት